ደግሞ መሸሹ እና እዚህ መቶ መቀመጡ መፍትሄ አይደል። እሺ፣ አመሰግናለሁ። ሌላ ልታወራ የምትፈልገው ነገር አለ? ዳይመንድ ደወል። አይ ዴቭ ግን ደውሏል። ደርሰዋል። ልሸኝሽ። እዛ እናትሽ ጋር ተስማምቶታል። እንደዛ ነው ብሎ ነው። አዎ እንደዛ ነው አይደል። እንኳን ደህና መጣሽ። ፈልጌሻለሁ። ቤዛ እዚህ ቤት መታለች። እማዬ ደግሞ ሁሉንም ነገር ማወቅ አለባት በቃ ይበቃል ፍቅር ምንድ ምትናገር የምትናገረው ነገር ተጠንቀቂ ፍቅር ሆነ ጠነቀቅስ ምን ልታመጭ ነው ፍቅር እማዬ ቤዛ እዚህ ቤት የገባችሁ ሰራተኛ የሆን አይደለም ማለት አልገባኝ እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ የሆን አይደለም የመጣችው እያምታለለች ነው ፍቅር ይሄ ሁሉ ድራማ እየሰራሽ ነው እውነት ፍቅር? የማይቻል ነገር፣ እውነት ነው። እሺ ሮማንን ካፈቀራት ሰንብቶበት ቢልም ሮማን ግን ነገሩን እያወቀች እሷ ግን በይፋ ማውጣት አልፈለገችም እሱ ሳያያት ከዋለና ካረፈደ ልብ አይሆነውም። እናም በዛሬው ዕለት ኩሽናም ገብቶ አደጋ ውስጥ ወድቆ ነበር፣ ይዛ በሩን ስታንኳኳ ነበር እና እሱ ባላየ ላሽ ብሎ ወደ ሮማን ነበር ያመራው። በዚህ መሀል ታዲያ እታለም ትወርድና ለምንድነው በሩን ያልከፈትከው ኩሽናስ ምን ልታረግ መጣ በማለት በማፋጠጥ ላይ ትገኛለች። እሽም ወይ ቤዛ ወይ ፍቅር ይሆናሉ ብዬ ነው ያልከፈትሁት ቢልም እሷ ግን አልዋጥልሽም ብሏል። ሮማንም ልተም ሊያረግ መጣ በማለት ማፋጣት ነበረ። እሱ መጥቶ ነበር ግን ሳይነግረኝ አንቺ መጣሽ በማለት ያለውን እውነት እሱ ይነግረኛል በማለት ወደ እሱ ታመራለች። ፍቅርና ቤዛ አንድ ነገር አላግባባቸውም ብሏል። ከዚህ በፊት ከሷ ቤት ተደብቃ ስለነበር ለገንዘብ ጥቅም ብላ እታለም እኔ ቤት ነው ያለች ፍቅርን አትፈልጊያት በማለት እጇን ይዛ ከሰጠቻት በኋላ ውስጥ ገብተዋል። እናም ዛሬ በሩን ስትቆፈቆፍ ለምንድን ነው ቤዛ የእኛም በር እንደዚህ አርገሽ የምትቆፈቆፍ በማለት አንገት ለአንገትም ገጥመው ነበር። ታለምን ፈልጌ ነው እንጂ አንቺ ፈልጌ አልመጣሁም፣ ደግሞ የአንች ብቻ ነው ቤት ያለሽ በማለት አንጃ ሀገር አንጃ መነጋገር ጀምረዋል። ፍቅር መዚህ ያለችው የኔ እናት ናት፣ ያንቺ እናት ሞታለች በማለት በእናቴማ አትምጪ በማለት እጇንም ጠምዝዛት ነበር። በጠብለይ ያሉ አሹከች ብሎ እረ ተጋደሉ በማለት ነገሩን ያጧጥፈዋልታ። ቦታ ለምንመጣ ምንድን ነው የሚያጣላችሁ ስትልም፣ እንግዲህ አንዳንድ ነገሮችን መናገር ጀምራለች። እናቷ ሞት አባታለች ስለዚህ እናቷ በህይወት የለችም በማለት ፍቅር ታፈርጠዋለች። እታለምም ይህን ነገር ስሰማ ክፉኛ ደንግጣ ስለነበር ቤዛ የተባለው ነገር እውነት ነው እናትሽ ሞተችብሽ በማለት ትደነግጣለች። ረታለም ሙነሽ ውሸቷን ነው የኔ እናት በህይወት አለች በማለትም ታበስራታለች የዲያ አባታ ሻፈረ ካለ ሰንበትበት ብሏል። አሁንም እየባሰበት ይገኛል። ዴቪያ የያዘውን ሀሳብ ሙሉ ሳይበት ነው አልቀረም። በጣም ተጨናንቆ ይገኛል። ደይንታና ሽህትም የማንን ጎረምሳ ነው ይዘሽ የመጣሽ በማለት ዴቪንም በከዘራ እግሩ ሊመታውም ችሏል። እዛ አካባቢ ቆመው ብቻ ነገሩን እየተጋፈጠው ይገኛል። ሩታም ነገሩን ቀለል አድርጋ አባባ ምን ፈልገው ነው ምንድነው? በማለት ሀሳቡን ትቀላቀላለች። በዚህ መሃል ታዲያ እቺ ደሞ ማናት? እችን አስቀምጠህ ነው ሌላ ሴት ፍለጋ እዚህ ድረስ የመጣኸው? በማለት ልጅን ማስኮብለል እንደፈለገ አይነት ነገር አስቦ ነበር። አደይን አስኮብልለህ ደግሞ ዛሬ ምን ፈልገህ መጣ? በማለት ጥያቄም ጠይቆት ነበር። ታዲያ ሩታ አፋፋ አድርጋ አደይማ አሁን በስርዓት ልታገባ ነው በማለት ነገሩን ታፈርጠዋለች። ማንን ማንንም? ምንድነው የምታገበው? በማለት አባትየው እንደብድ ያደረገው ነው የምታገበው ባርኬ ነው በማለት ነገሩን ቀይሰውታል። በዚህ መሀል ታዲያ ከባድ ችግር ተፈጥሯል። አባትየው እየው ያለ እኔ ፍቃድ ልጅን ማንም ሰው አያገባትም በማለት አካኪ ዘራፍ ማለቱን ተያይዞት ይገኛል። ዴቭ ግራ ገብቶታል። ንጉሴና ቅምጥል አንዳንድ ነገሮች አላግባባቸው እያለ ነው። ቅምጥል ምንም ችግር የለም ተጋብተን ከአባባ ቤት እንኖር ብትለውም እኔ ወንድ ልጅ ነኝ ራሴን መቻል እፈልጋለሁ፣ ጦረተኛ መሆን አልፈልግም በማለት ይሄ ነገር ብቻ አላግባባቸውም ብሏል። ፍቅር እንደ እብድ እያደረጋት ነው። ቤዛኔ እንድ በቃ ከሳሎን ሆነን ያለውን ነገር እናወራለን ብላ እታለም ይዛት ከገባች በኋላ ፍቅር ውጭ ላይ ሆና ካሹ ጋር አንጃ ጋር አንጃ መነጋገር ጀምራለች። አቦየ ስለ እህቱ አጥብቆ እየተጨነቀ ነው። አባባ የሰጠኝ ምርጥ ስጦታዬ ናት፣ ስለዚህ ያ ልጅ ነው ያስከፋት አይገባም በማለት እንግዲህ፣ በባልና ሚስት መሀል አትግባ፣ የፈለገ እህት ብትሆንም አንተ ግን አይመለከትህም፣ ስልጣን የለህም፣ እነሱ ተነጋግረው ይፈቱታል በማለት ሊሊና እናቱ እየመከሩትም ነበር። በሌላ በኩል አደይ ቁዝም ብላ ከልሊ ቤት ተቀምጣ ነበርና በድንገት ፍቅር ትመጣለች። ፍቅርም እንግዲህ አንዳንድ ነገሮችን ተናግራታለች። አንቺ ብቻሽን ነኝ ስትላት አዎ ብቻዬን ነኝ ካለች በኋላ በአንድ ነገር እንደራደር፣ አንቺ ዴቪን ተይልኝ፣ ስለዚህ የምትፈልጊውን ገንዘብ ልስጥሽና የእናትሽን ህይወት ቀየሪበት በማለት አንጃ ግራንጃ ተናግራታለች። ፍቅር በገንዘብ አይቀየርም፣ ደሞም ገንዘብ ካለሽ የተቸገረ እርጅበት በማለት ጉሮሯዋን ይዛ እታለም ወደ ሳሎን ይዛት ከሄደች በኋላ ቤዛ ውሸቷን እንደቀጠለችበት ናት እናቴ በጣም ታማብኛለች ስትላትም ታዲያ ምልርዳሽ ነይ እንድና አሁን አብረን ጠይቃት ስትላትም በፍጹም ሩቅ ቦታ ስላለች አንቺ መድከም የለብሽም ታዲያ በምንድን ነው የማግዘሽ በማለት እታለም ጠይቃት ነበር ለእናቴ አልጋ ተሰጧ ተዘውተኝታለች ተኝታለች እኔ ደግሞ እየሰራሁ ለህክምና አንዳንድ ነገር መሸፈን ስለምፈልግ እባክሽ እዚህ ቤት ልኑር በማለትም ጠይቃት ነበር አለምን በእናቷ ጉዳይ ስላወራቻት አሁን ሰንቲቲቭ ቦታዋን ነክታታለችና፣ እሺ ብላታለች። እምቢ ማለት አልቻለችም። ስለዚህ እንድትኖርም ከቤቱ ስትፈቅድላት ተነስታን ቤዛ ግንባሯን ለመሳምን በቅታለች። በጣም ደስ ብላት ትገኛለች። እታለም በጣም አመሰግናለሁ በማለት ጨዋታውን ጀምራለች። ሮማን አሹ ወደ ኩሽና መጥቶ እታለም ታገኘቻቸው በኋላ እንደ እብድ እያደረጋት ነው ምን ልሰራ ምን ልታድርግ መጣ ፍቅር እንደያዘው ብታቅም ግን ደግሞ ነገሩን በይፋ ማውጣት ስላልፈለገች ከስራ እኮ ልፈናቀል እችላለሁ ስለዚህ አርፈ ስራትን ስራ በማለት አንዳንድ ነገሮችን ተናግረዋለች ምክንያቱን እንዲነግራት ብትፈልግም አሹ ደግሞ ነገሩን ሳልነግረሽ እንዲያንቀዠቀዠሽ ነገሩን ብነግርሽማ ሌላ ችግር ስለሚፈጠር ወዲሽው በማለት ነገሩን ወደኋላ መልሶታል በሌላ በኩል የአደይ እናት አባቶች ስለ አደይ ጉዳይ እየተነጋገሩ ይገኛሉ። ልጅን ለማናባሽ ምድሪያት ነው በማለት እንግዲህ ከረዛውን እያንጎረደ ደግሞ ወደ ቤቷ አምርቶ ነበር። እናቲቱም ይህን ነገር ከማን ነው የሰማኸው? እኔ እንኳን ምንም ነገር አልሰማሁም፣ ለማንም አልደራትም፣ ግን ደግሞ ማን ነግሮህ ነው በማለት ጥያቄና መልስ ውስጥ ገብተው ነበር። ለማን እንደ ምድሪያት ገብቶኛል። እኔ ሳልሰማና ሳልፈቅድ ምንም ነገር ብታረግ ይገልሻለሁ ብሏታል። ሻፈሬ ብለሽ ልጆች እንዲጠሉኝ አደረሽ። ከዚህ ቆሻሻ ቤትም ለመኖር በቅተሻል። እንግዲህ ሰላም ከሌለው ንጹሕ ቤት ከመቀመጥ እዚህ ድኩርት ካለ ቤት ተቀምጭ ሰላሜን ባገኝ ይሻለኛል በማለት ብቻ በነገሮች ላይ አንድ ሁለትም ተነጋግረዋል። እናትም ትዳሬ እንዳይፈርስ ብዙ ነገሮችን ጥር ያለው፣ ካቅሜ በላይ ሲሆን ደግሞ እንግዲህ ፈቀቅ ብዬ ኑሮዬን እየኖርኩ ነው። ግን አንተ ለልጆችህ ምን አይነት አባት ነህ? ለምንድን ነው አደይንስ ሄደህ ካለችበት ደህንነቷን የማጠየቅ በማለት ብዙ ወቀሳዎችን አንጅ ጉድጉዳበታለች። ባቡሬ ጀሎሶች ጋር ሄዳለው ሲላትም፣ ሊሊ አይቻልም፣ ምን እንደሚያደርገው አይታወቅም በማለት አክስቷንም አላመነቻትም። እናም እንዳይሄድ ከልክለዋለች። እሱ ስልክ ነች ግን ደግሞ ምንም አይፈጠርም አይቸው ልምጣ በማለት ወደ እሱም አምርቶ ነበር። እሷም ራሷን ጠብቅ ትለዋል። አሹ በሮማን ጉዳይ ትገዝ ብሎ ተቀምጦ ነበርና፣ በድንገት ፍቅር በሩን ከፍታ ትገባለች። እማማ መጡ እንዴ በማለት በአክብሮት በተሞላበት መልኩ ጠይቋትም ነበር። ማን ነው እማማ አንተ በማለት አንድ ሁለትም ተነጋግረዋል። አሁን ከሮማን ጋር ያላችሁ ግንኙነት በማለትም ጠይቀው ነበር። ከሮማን ጋር ያላቸውን ግንኙነት ግጥም አድርጋ እንደምታቅነ ከዚህ በኋላ ወደ ኩሽና አይኑን ካማተረ ሌላ ችግር እንደሚፈጠር አስጠንቅቀዋለች። አዋውቃለሁ ክድና ኩሽና ገብተ ከዛ በኋላ አሳያለሁ በማለትም ዝታበታለች። አውቃለሁኝ ወደ ኩሽና ሲገባ ታለምን ጠርተች ልታጋፍጪ እንደሆነ ነቅቸብሻለሁ ይላታል። ላይ መንድነ ጫኔን ሰብሰብ አድርጎ ንብረቴ ይሰጠኝ መሬቴን ማይሰጠኝ የሰጠኝ ለምንድን ነው በማለትም ጠይቆ ነበር። እንግዲህ አለቃችን አልፈቀደም፣ እሳቸው ካልፈቀዱ ምን ማድረግ ይቻላል? በማለት ያለውን ነገር መልሰውለታል። እሱ ደግሞ አይቻልም፣ በገዛ ንብረቴ ለምንድን ነው የማይሰጠኝ? በማለት አካኪ ዘራፍ ማለቱን ተያይዞታል። ብርሃንና ሄለን ተገናኝተው ነበርና ስላለው ነገር አውርተዋል። ምን ሆነሽ ነው የደበረሽ ብላ ስጠይቃትም እንግዲህ ወንድምሽንና የኔን ግንኙነት አጎቴ አልፈቀደልኝም በማለት ያለውን እውነት ትነግራታለች። ግን አንቺ ፊት ሻፍክቷል ምን አግኝተሽ ነው በማለት ጥያቄም ጠይቃት ነበር። ዴብ እኮ ከከተማ አንስቶ ወደዚህ መጣ በማለት ያለውን እውነት ትነግራታለች። ዴብ ማለት ማን ነው? ባለፈው መጦ ነበረ። ደሞም አዲስ አበባ ይሄድ ጊዜ ታምሜ ያስታመመኝ እሱ ነው። በጣም መልካም ሰው ነው በማለት ብቻ የእሱ ስሜት እንዳላት ያለውን እውነት ትናገራለች። ምን ፈልጎ ነው የመጣ የሚል ጥያቄ ስትጠይቃት፣ ምን ያላቅን ብቻ፣ ግን ከማየ ጋር እናወራለን ተባብለዋል በማለት ተስፋ ሰንቃለች። እንግዲህ በእሷ ጉዳይ የመጣ መስሏት ዴብን አምና ተቀብለዋለች። የባቡሬ እናት ለሊሊ ያለውን ምክር አንድ ባንድ መክራት አለች። አንቺ ወጣት ልጅ ነሽ፣ ከዚህ በኋላ ያለፈውን ረስተሽ አዲስ ሕይወት መጀመር አለብሽ በማለት እንግዲህ የመከረች ትገኛለች። እታለም የማዘሯን ምክር አንድ ባንድ ተቀብላ ትገኛለች። እንግዲህ ሁሉም ሰው አንድ እንዳልሆነና አዲስ ህይወት መጀመር እንዳለባት ካስፈለገች ደግሞ እኔ መፈልግልሻለሁ በማለት ተስፋም ሰጣታለች። በቃ ሁሉንም ነገር ለእግዚአብሔር ስለሰጠሁት እሱ ያውቃል በማለት ትደመድማለች። እውነትሽን ነው ከምንም ከማንም በላይ እግዚአብሔር ይበልጣል በማለት በሀሳብም ተስማምተዋል። አደይ ሮማንን ለመጠየቅ ከሄደችበት ከባድ ችግር ሳይፈጠር አልቀረም። እንግዲህ የቤዛን ምስጢር ዝርግፍ አድርጋ ወጥቷታል። ነገሩን ፍቅር ብታመጣውም ግን ደግሞ አደይ ለዚህ ነገር ተባባሪ ሆናለች። አደይ ቤዛ ያደረገችው ነገር ክፉኛ የሚያስጠላና የሚዘግንን ስለሆነ ሆድ ብሷታል። ስለዚህ ፍቅር ያለችውን ነገር ገድፋ አብራለት እታለም ስትናገር እናያታለን። ወይም ሳሎን ላይ ተቀምጣ ቤዛን ስታያት አንቺ ደግሞ ምልትሰሪ መዚህ ቤት መጣሽ? በማለት ስትጠይቃትም ሰራተኛዋ አደይ አይመለከትሽም በማለት ኩምሽሽም ታደርጋታለች። ታዲያ እታለምም ፍቅርም ተያይዞ ይመጣሉ ጥቁር ለአደይ ምርጥ ወዳጅ መስላ ስላለው ነገር እያወራቻት ነው። አደይ መጣሽ ትላታለች። አደይም ጸባይዋን አለስልሳ አሁን ላይ አዎ፣ ለምን ፈልገሽ ነው ፍቅር ስትላትም፣ አዎ ከምታዩ ከሆነ ቤዛ መጣለች። ስለዚህ ያለውን እውነት እመዬ ማወቅ አለባት በማለት እናቷ ማወቅ እንዳለባት እየተናገረች ትገኛል። እናም ፍቅር የተደበቀውን ሚስጥር ለማፍረጥም እንችላለች። እንግዲህ ቤዛ እየተርበተበተችም ነበር። ምን ለማድረግ እየሞከርሽ ነው ብትላትም ከዚህ በኋላ ምንም አታመጭም ደግሞ ማታታልይንም በማለት እውነቱን ታፈርጠዋለች። የባርኪ ፍቅረኛ ሆና እንጂ ሰራተኛ ሆና እዚህ ቤት አልመጣችም በማለት ያለውን እውነት ለታለም ትነግራለች። ታለም እያበደች ነው ሊ ከማዞሯ ቤት ቆይታ ወደ ቤቷ ስትመለስ ወንበዴዎች አግኝተዋታል። እንግዲህ አየኋችሁ አላየኋችሁ እየተባባሉ አኮኩሉ እየተጫወቱ ነበረ። እንግዲህ ይዟታ ላይ ይዟትም የሚለውን በሌላ ጊዜ የምናየው ይሆናል። ውድ አድማጭ ተመልካች፣ ቻናል ቤተሰቦች እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንሁኝ፣ በሌላ ቪዲዮ እስከምንገናኝ ደህና ዋሉልኝ።